የምትነፋፋውስማስሙ ከፈለግኩኝ ማለት ነው። አይደለም፣ የምትሠሩትን አውቃቸው አሰሩ ትግርኛ። እንደት ነው የምትጨፍሪው? ቲክቶክ እያየሁሽ እኮ ነው። እንዲህ እንዲህ የሚል ጭፈራ አለን እኛ፣ ባህላችን እንደምታበላሺው ር ባህል አጥንተሽ መምጣት ነው